ርዕሰ ሊቃነ ጳጳሳት ሌዎ 14ኛ ካህናት ተግዳሮትን ከመሸሽ ይልቅ መጋፈጥ እንደሚገባ አሳሰቡ። ርዕሰ ሊቃነ ጳጳሳት ሌዎ 14ኛ በሮማ ሀገረ ስብከት ውስጥ በሚገኙ ቁምስናዎቹና በቤተ ክርስቲያኒቱ ተቋማት ውስጥ ተመድበው ለሚያገለግሉ የቤተ ክህነት አባላት ባስተላለፉት መልእክት ተግዳሮትን ከመሸሽ ይልቅ መጋፈጥ እንደሚገባ አሳስበው እምነት የሚጣልባቸውና አራያ እንደሆኑም ገልጸዋል። ዓመጽ በበዛበት ዓለም ውስጥ ካህን የህብረት ሰው እንዲሆን የተጠራ የወንጌል የማደስ ሚስ ኃይልን በገሃድ ማሳየት የሚችል እና የትህትና ህይወት ምስክር እንደሆነ አስረድተዋል። የካቶሊካዊት ቤተ ክርስቲያን ሀዋርያዊ መሪ ከመሆናቸው በተጨማሪ የሮም ሀገረ ስብከት ጳጳስ የሆኑት ርዕሰ ሊቃነ ጳጳሳት ሌዮ አስራ አራተኛ በሀገረ ስብከት ውስጥ ከሚያገለግሉ ካህናት እና የዘራ ክህነት ተማሪዎች ጋር በመሆን በቫቲካን ሐሙስ ሰኔ አምስት ሁለት ሺ አስራ ሰባት ዓመተ ምህረት ባደረጉት ንግግር ቤተ ክህነቱ ለሀገረ ስብከቱ ውድ ሀብት መሆኑን ገልጸዋል። ቅዱስነታቸው በመጨረሻም ከሮም ሀገረ ስብከት ቤተ ክህነት ጋር እንዳይቀራረብ በፍቅር አብሮ ለመራመድ እንደሚፈልጉ ገልጸው በአንድነት በአራያነትና በትንቢታዊ ቁርጠኝነት ጌታን በማገልገል ማደግ እንደሚገባ በማሳሰብ የቅዱስ አውግስጢኖስን ጥሪ በማስታወስ ቤተ ክርስቲያንን እንዲወዱና የጠፉት በጎች የእግዚአብሔርን ፍቅር እንዲያውቁ መጸለይ እንደሚገባ አሳስበዋል። ዘገባው የቫቲካን ዜና አገልግሎት ነው።